የቀጠናው ሀያልነቷ የአፍሪካ የነጻነት ተምሳሌትነቷና የጥቁር ሕዝብ ሁሉን የማድረግ የይቻላል መፈክር መሆኗ ያልተመቻቸው ታላቅነቷን ለማሽመድመድ ተጽዕኖ ፈጣሪነቷንም ለማሳጣት በተንኮል በራስ ልጆች ያውም የሕዝብ ውክልና ባልተሰጠው አካል ከታላቁ ቀይ ባሕር እንድትርቅ ተደርጋለች። ከ1983 በኋላ የነበረው ቡድን አሳልፎ ሰጣት፤ ያውም እነሱ ሳይፈልጉ የኤርትራው ቡድን ሳይፈልግ የኛዋቹ ናቸው ገፍተው እንዲወስድ ያደረጉት። ይሄ ትልቅ ሀገራዊ ክህደት ነው። በኢትዮጵያ ጉዳይ ላይ ብቻውን የመወሰን አንድም ህጋዊ መሰረት አልነበረውም። ምክንያቱም ገና እሱ ራሱ ኢትዮጵያ ላይ ይቀጥላል አይቀጥልም ባልታወቀበት ዘመን በቃ የጠመንጃ ፍቅር ያላቸው ሀይሎች ተሰባስበው የነበረው መንግስት በሀይል ጥለው አገሪቱንም ገንጥለው ለባድ አሳልፈው ሰጥተዋል። ይህ ትልቅ ክህደት ነው። ታሪክ በሚያስረዳን የባህር በር ባለቤት የነበረች ቀይ ባህር ወሰኗ፣ የባህር ኃይሏም ለቀጣናው የደህንነት ዋስትና ለነበረ ሀገር በተንኮልና በሴራ ገሸሽ መደረጓ ህጋዊም፣ ታሪካዊ መሰረት እንደሌለው ግልጽ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው አይ የለም ምክር ቤት ይሆን አለ ወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው የለም። የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበር። እኛም ያ የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካብኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። በዚህ መልክ ያጣችውን የቀይ ባህር ባለቤትነት መጠየቋና የማግኘት ፍላጎቷ ታዲያ ታሪካዊ ብቻ ሳይሆን ህጋዊ መብቷ የተጠበቀ ነው። በእኛ ሀገር ህግ አለም አለም አቀፉ ስምምነት የተፈረመ ስምምነት አለ። በዚያ መሰረት ኢትዮጵያ አክሰስ ቱ ዘስ የሚሉት ኢትዮጵያን ፈርማለች። እዚያ ውል ላይ፣ እዚያ ስምምነት ላይ ፈርማለች። በዚያ ስምምነት መሰረት ኢትዮጵያ የባህር በር እንኳንስ በራሷ ህጋዊ እውቅና በሌለው ወይም ህጋዊ መሰረት በሌለው ቡድን አሳልፎ የተሰጠ ይቅርና በሌላም መልኩ ቢሆን በህጋዊ መልኩ በሄደም ቢሆን በባህር የመጠቀም ወይም የባህር በር የማግኘት ዓለም አቀፋዊ መብት ወይም ህግ ህጋዊ መብት አላት ያለፉት በርካታ አመታት ኢትዮጵያ የባህር በር ባለቤትነቷን ማጣቷም ዘርፈ ብዙ ጉዳቶችን አስከትሎባታል ኢኮኖሚያዊ ነጻነቷን ብሎም ብሔራዊ ደህንነቷን አደጋ ላይ መጣሉ ግልጽ ጉዳቷ ነው። ወደ 130 ሚሊዮን የሚጠጋ ህዝብ ነው ያላት፣ ያ ሁሉ የባህር በር የለውም። ማዳበሪያ ያስፈልጋል፣ መድኃኒት ያስፈልጋል፣ ልዩ ልዩ የኮንስትራክሽን እቃዎች፣ ለፍጆታ የሚያስፈልጉ እቃዎች የሚገቡበት የባህር በር በነጻነት ያስፈልጋል። ያናታለች እና በኢኮኖሚዋ ላይ ከፍተኛ የሆነ ሳንካ ሆኗል። ሁለተኛው ጉዳይ ኢትዮጵያ በምስራቅ አፍሪካ ታላቅ ሀገር ሆና ያለች የታላቅ ህዝብ ሀገር ሆና ጂኦፖለቲካዊና ስትራቴጂያዊ ጠቀሜታዋን እንድታጣ ነው የተደረገው። ይሄ ሆን ተብሎ የተደረገ ነገር። በአንድ ሀገር ቁጥጥር ስር ባለ ወደብ እየተጠቀምክ ሙሉ በሙሉ የኢኮኖሚ የፖለቲካ ነፃነት አለኝ ማለት አትችልም። ስለዚህ ከደህንነትም ጋር እያያዛል ማለት ነው የባህር በር ወደ ጎን ትቶ የብዙ ሚሊዮን ባለቤት የሆነችዋን ሀገር ከወሰኗ እንዳትመለስ በተንኮል ያጣችውንም እንዳትመልስ ማድረግ ታዲያ ፍትሐዊነቱ ምኑ ላይ ነው ብሎ ለመጠየቅ ያስገድዳል። ኢ ርታዊ፣ ኢ ፍትሐዊ፣ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢትዮጵያ ይህን ስትል ግን በተንኮልና በሴራ ያጣሁትን የባህር በር በኃይል ልመልስ ሳይሆን ዓለም የፊታዊነቱን ተረድቶ የጎረቤት ሀገራትም ጥያቄ አገብቶት በሰላማዊ መንገድና ዓለም አቀፉ ሕግ በሚፈቅደው መሰረት እንዲሆን ነው። በስምምነት መሆን አለበት። ይሄ በወዲያ በኩል ያሉ በባህሩ ዳርቻ ያሉ ሀገሮችም ኢትዮጵያ የባህር በር እንድታገኝ መፍቀድ አለባቸው፣ መስማማት አለባቸው። በምን ባለም አቀፉ ስምምነት መሰረት የባህር ወደብ የመጠቀም በባህር በር የመጠቀም መብትን በሚደነገው ባለም አቀፉ መብት መሰረት የመተባበር ግዴታ አለባቸው። ስለዚህ ኢትዮጵያ ያነሳችው ጥያቄ የእብደት ወይም ሌላ የጅልነት ጥያቄ አይደለም። በጣም መሰረታዊ ጥያቄ ነው። በዚህ ጥያቄዋ ጠንክራ መቀጠል ነው ያለባት።